ምንም ብለን እውነት ነው። ሚስቱን አስነስተዋል ከሞት አሁንም? ወደ ጥያቄው ተመለሽ፣ ወደ ጥያቄው ተመለሽ እባክሽን። ወደ ምን እንነጋገረው ፖይንት። ከአቃተሽ አቃተኝ ብለሽ ውጭ፣ ካላቃተሽ ጠይቅኝ። አንተ ደግሞ

ያ ስለዚህ የእሳቸው የአሁኑ አርግመንት ስለ አሪስቶትል ጀምረሻል፣ ቶማስ አኪናስ ተጀምረዋል፣ ስለ ፕሉቶም፣ ስለ አይዛክ ኒውተን፣ ስለ ሁኤቨር አንቺ የምታውቀውን ፊሎሶፊፊት አምጣ። ሁኤቨር የፈለገውን የፈለገውን አምጣ። አርግመንት ሰነፍ በልቡ ፉል

ፍሬኮ እርሶ ከሞት ማስነሳት ችለዋል። አረገ እንደዛ ብለውኛል። ከዚህ የዝንብ ስምኝ የሞባይል ሲስተም የዝንብ ጭንቅላት የሚያክል ስንት ሲስተም የለውም። ዝንብ መስራት አይችልም። ሞባይል የሚሰራ ሰው የአምላኬ የእግዚአብሔር ስራ ታላቅ ነው። ልታዋርጅው ከፈለሽ እና ንነጋገር ሎጂካሊ ከሳይንሱ አንሺ ከፊሎሶፒ አንሺ። በመሰረቱ ሳይንስ የምል እራሱ ሳይንስ ሚንስ ሃይፖሰስ ቴስት ኤንድ ሪዛልት ቼክድ ፖይንት ኢስ ሳይንቲፊክ ፖይንት መጀመሪያ ይሄ ከትንሽና ሃይስኩል ሃይ ስኩል የተማር ነው ወይም ጆነር የተማር ነው። ሳይንሳዊ ነገር ማለት ሃይፖሰስ ተስት ሪዘልት ያለፈ ነገር ነው። ሳይንቲፊክ ግምት ይወሰዳል፣ ይሞከራል፣ ከዛ ውጤቱ ይታያል። የመጀመሪያው ሳይንቲስት በዓለም አዳም ነው። እርቃኑን በቀረ ጊዜ አሰበ ቅጠል ልብስ ይሆነኛል ብሎ ሰራ። ለበሰ በእርግጥ ትክክል ነበረ፣ አወለቀ። ሳይንስ የተጀመረው በአዳም ነው። ለስጎ እንሄድበት። ከዚያ በኋላ እስከ ዛሬ ድረስ ሳይንስ የሚሞክረው ነገር ችግር አያጣው። ሚሳኤል ይፈጠራል፣ ጸረ ሚሳኤል ይፈጠራል፣ ጸረ ሚሳኤል ጸረ ጸረ ሚሳኤል ይፈጠራል፣ ጸረ ጸረ ጸረ ሚሳኤል ደግሞ ይፈጠራል። ሁል ጊዜ ጎዶሎ የሆነ ነገር እስቲ በአንቺ ሰውነት ላይ አንድ ጎዶሎ ነገር አንድ ጎዶሎ ነገር አስ ከኔ ጋር ልትነጋገሪ ትመጫለ። የማገለግለውን አምላክ ድፋይ ነው አደረጋለው። ፕሊዝ ብሪንግ ዮ ፓስ ኤንድ ሌስ ፋይት ሆኑት። የጥበብ መጀመሪያ እግዚአብሔርን መፍራት ነው የምለውን የእግዚአብሔርን ቃል በሕፃንነቴ ከያዝኩበት ቀን ጀምሮ ሰላሜ ኢየሱስ ሆኖ ኮርቼ የኖርኩበት በልቤ ቤተ መቅደስ የነገሰ እንዴት ታውቀለ? ይላል ዳዊት። እንደዚህ አለ እግዚአብሔርን ሁልጊዜ በፊቴ አየዋለው እንዳልታወክም በቀኝ ነው ይላል። እኔ ግን በቅድስ በጽድቅ ፊትህን ያለው እግዚአብሔር የሚታይ ነው በሰው መንፈስ ውስጥ የሚከሰት

አፖስተር ይችላል ይችላል። ተባረቁ በሉ ሰዓት የጨርሻለሁ። እግዚአብሔር ከአንተ ጋር ይሁን። ሲሰ በኋላ እመጣለሁ ከቻልኩ። አፖስትል እባክህ አደራ ማታ ማታ እኔ ለአንተ ስዱሌ እከፍታለሁ አስለምደኝ እንዳጠፋ በቃ ማታ ማታ እንዳጠፋ፣ አደራ አፖስትል፣ ስማ ሲሶ እውነት እውነት አይምጡ ባይመጡ ይሻላል። አፖስትል አምቡሃ ነው። አፖስትል አደራ፣ እንደ እኔ መች እስቃለሁ እኮ አፖስትል። እኔ መች መች እስቃለሁ በጌታ ከዚህ በኋላ ስማቸው አፖስትል አምቡሃ ነው በትኔ ብያቸው።